ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይውዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ እንዲሁም ከፊደላትና ቃላትን አገጣጥሞ ማንበብ የሚቸገሩት ወንድሞቻችን በኦንላይን እያስተማርን እንገኛለን። እናንተም በኦንላይን ባላችሁበት ሆናችሁ ትምህርታችሁን መከታተል ትችላላችሁ። በአጭር ጊዜ ብቻ በሳምንት አምስት ቀን ከሰኞስ ጋር በሚገኙ የስራ ቀናት ውስጥ በማታ ወይም ፕሮግራም በግሩፕ ወይም በግል እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ትሆኑ ዘንድ በቀጥታ መደወል በኢሞ ዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። ዛሬ ደግሞ አማርኛን ለማንበብና ለመጻፍ ቀላል ሚስጥር ለጀማሪዎች ቀለል ባለ ሁኔታ እንዴት አድርገን ማንበብና መጻፍ እንችላለን። ከዚህ በተጨማሪ ደግሞ ወሳኝና አስተማሪ ጥቅሶችን ነው የምናነበው። እነዚህን ጥቅሶች በማንበብ እና በመጻፍ እንዲሁም ማስታወሻ ላይ በመያዝ የምትጠቀሙባቸው ስለሚሆን ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። እስከ መጨረሻው አብራችሁ ይቆዩ። አንደኛ ደስታ ደስታ የስኬት የስኬት ቁልፍ ቁልፍ ንጂ እንጂ ስኬት ስኬት የደስታ የደስታ ቁልፍ አይደለም። ደስታ የስኬት ቁልፍ እንጂ ስኬት የደስታ ቁልፍ አይደለም። ይህ ማለት አንዳንድ ሰው ገንዘብ ወይም ስኬት ስላለው ብቻ ደስታን ማገኝ ይመስለዋል። ብዙዎቻችን ገንዘብ እጃችን ላይ ኑሮ ነገር ግን ደስታን ያላገኘን ሰዎች አለን። ስለዚህ የደስታ ምንጭ ገንዘብ ሳይሆን የስኬት ምንጭ ደስታ ነው ማለት ነው። የስኬት ምንጭ ምንድነው? ደስታ። ደስታ ካለን ስኬት ላይ ማድረስ እንችላለን። ነገር ግን ስኬት ያለው ሰው ሁሉ ደስተኛ ነው ማለት አይቻልም። ከምንም በፊት መቅደም ያለበት የራስን ደስታ መፈለግና ለሌሎች ደስታ መፍጠር ነው ማለት ነው። ሁለተኛ በውድቀትህ በውድቀትህ በፍጹም በፍጹም አትደንግጥ አትደንግጥ ነገር ነገር ግን ትምህርት ትምህርት ወስደህ ወስደህ እ ን ደ ገ ና እንደገና ጀ ም ር ይቺ ደ ዝምብላ የገባች ነች። በውድቀትህ በፍጹም አትደንግጥ፣ ነገር ግን ትምህርት ወስደህ እንደገና ጀምር። ማንኛውም ሰው ብዙ አይነት ውድቀቶች ሊያጋጥሙት ይችላሉ። ነገር ግን የስኬት ቁልፉ ምንድን ነው ተብሏል? ውድቀት ነው የስኬት ቁልፉ። ውድቀት ነው። ካልወደቅ ስኬትን ልታገኘው አትችልም። ስለዚህ መውጣት መውረድ፣ ማለት መውደቅ መነሳት ማለት ለነገ ስኬትህ ትልቅ አስተዋጽኦ ያደርጋልና ስለወደቅ ብቻ አትደንግጥ። በህይወትህ በህይወትህ ስኬትን ስኬትን ከፈለግህ ከፈለግ ሁለት ነገሮች ሁለት ነገሮች ያዝ፣ ወሬ ቸል ማለትና በራስ መተማመንን። ምን ይላል? በህይወት ስኬትን ከፈለግ ሁለት ነገሮችን ያዝ፣ ወሬ ቸል ማለትንና በራስ መተማመን። አንድ ትልቁ ነገር በራስ መተማመን ሊኖረን ይገባል። ለምንሰራቸው ስራዎች ሁሉ፣ ለምናደርጋቸው ነገሮች ሁሉ፣ ለምንወስናቸው ውሳኔዎች ሁሉ በራሳችን መተማመን መቻል አለብን። ሁለተኛ ደግሞ የማይጠቅመንን ወሬ መተው አለብን። ብዙ ጊዜያችንን በወሬ እናሳልፋለን። ያውን በማይጠቅመ ወሬ፣ ምንም ጭብጥ በሌለው ወሬ እናሳልፋለን። ስለዚህ ይህንን ልምዳችን ወደኋላ ትተን ለነገ ስኬታችን መንቀሳቀስ የምንፈልግና ነገ ራሳችን ማስተዳደር የምንችል ከሆነ የምንፈልግ ከሆነ ምን ማድረግ አለብን? አንደኛ ወሬን ቸል ማድረግ አለብን ወይም መተው መቻል አለብን። ሁለተኛው በራስ መተማመናችን ደግሞ ትልቁ የስኬቱ ቁልፋችን ነው ማለት ነው። አይ ሳካ ልህ ም አይሳካልህም የሚሉ የሚሉ ሰዎቺ ሰዎች መ ሞከር መሞከር የሚፈሩ የሚፈሩ ናቸው አይሳካልህም የሚሉ ሰዎች መሞከርን የሚፈሩ ናቸው ወይም ደግሞ እንዲሳካልህ የማይፈልጉ ሰዎች ናቸው ልብ በሉ ብዙ ሰዎች ተስፋ ያስቆርጡናል ብዙ ሰዎች አይህ መሆን አይችልም ይሉናል አስቀድመው ገና ከወደፊት ምን አይነት ግብ እንዳለ ሳያውቁ፣ ነገር ግን እነሱ በታያቸው መስታወት ልክ ብቻ እነሱ በታያቸው መነጽር ልክ ብቻ ይሄ ነገር አያዋጣህም ብለው የሚያስቆሙን ብዙዎች ናቸው። ነገር ግን እኛ በራሳችን ውሳኔ ያዋጣናል አያዋጣንም ብለን ራሳችን ቁጭ ብለን አስበንበት ወደዛ ስራ ስንገባ ግን ጭራሽ የማይታመን ለውጥ እናገኛለን። እዚህ ጋር ልብ ማለት ያለባቸው ነገር እነዚህ ሰዎች አንደኛ መሞከርን የሚፈሩ እንወድቃለን ብለው አስቀድመው ራሳቸውን ለውድቀት ያዘጋጁ ናቸው። ሁለተኛው ደግሞ እንዲሳካልህ የማይፈልጉ ሰዎች ስለሆኑ ወደኋላ ተተሃቸው ወደፊት መራመድህን ቀጥል ማለት ነው። ኦኬ፣ አምስተኛ አ ለ ማ ወ ቅ ን አለማወቅን መ ቀበል መቀበል እውቀትን እውቀትን ለማግኘት የመጀመሪያው የመጀመሪያው እርምጃ ነው። አለማወቅን መቀበል እውቀትን ለማግኘት የመጀመሪያው እርምጃ ነው። ልብ በሉ አለማወቅን ለመቀበል እውቀትን ለማግኘት የመጀመሪያው እርምጃ ነው። አንተ አላቅም በል አለቀ። ማወቅህን የውስጥ ነው ማወቅህ የውስጥ ነው። ነገር ግን አላቅም ስትል ብዙ ነገር ማወቅ እንዳለብህ ውስጥ ይነግርህና ያን ነገር ለማወቅ ዝግጁ ትሆናለህ ማለት ነው። ከዛ ውጭ ግን ምንም ሳታውቃውቃለሁ እምትል ከሆነ በጣም ከምንም በላይ የሁሉ በታሽ ሁኔታ ትገኛለህ። ስለዚህ አለማወቅህን ተቀበለው፣ አለመቻልህን ተቀበለው። ነገር ግን ተቀብለህ ደግሞ ለዛ ለውጥ መስራት መቻል አለብህ ማለት ነው። ስለዚህ በዚህ መልክ በጣም አስተማሪና ወሳኝ ጥቅሶች ናቸው እያስባለሁ። እናንተም ከወደዳችሁትና ከተመቻቸው ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ ተባበሩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ አሊያም ደግሞ ሊንኮቻችን በመጠቀም በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም የምታገኙ ነው የሚሆነው። አማርኛን ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እያደረግን እንገኛለን። እናንተም የዚህ እድል ተካፋይ ተሆኑ ዘንድ በቀጥታ ደውላችሁ መማርና ማናገር ትችላላችሁ። በሳምንት አምስት ቀን ከሰኞ እስከ ዓርብ ከጠዋቱ አንድ ሰዓት እስከ ምሽቱ አስራ ሁለት ሰዓት በኢትዮጵያ በኦንላይን እያስተማርን እንገኛለን። እናንተም ከዚህ ሰዓት መካከል አንዱን ሰዓት መርጣችሁ መማርና መለወጥ ትችላላችሁ ማለት ነው። አብራችሁኝ እስከዚህ ሰዓት ለቆያችሁ ከልብ አመሰግናለሁ።